የዕለታት አንድ ቀን እማሆይ መባፂዮን ቤታቸው ጓዳ ውስጥ እማሆይ ሰበነ ማርያም ውስጡ ቆመው የሚጸልዩበት በቁመታቸው ልክ የተቆፈረና ዙሪያው ጦር የተተከለበት ጉድጓድ ውስጥ ለሊት ቆመው እንባቸውን እንደ ጎርፍ እያዘሩ ሲጸልዩ ያኔ ከእናት ከአባታቸው ቤት አውጥቶ ወደዚያ መጣቸው። ግቡሳሁንም ኮሽታ ሳያሰሙ ፊታቸው ቆመ። እማሆይ ምትሃት መስሏቸው ደነገጡ። ወደ መሬት ለመውደቅ ተንገዳገዱ። እኛ አባት አይዞሽ ብለው ደግፈው ከጉድጓድ አወጧቸውና ልጄ ጌታ ጸሎትሽን ሰምቶ በረሃ ያሉ አባቶች እናቶች አኗኗራቸውን ታይ ዘንድ ወደ በረሃው እንደወስድሽ ልኮኝ ነውና የመጣሁት ተከታይም ብለው ይዘዋቸው ወደ በረሃው ወረዱ። እማሆይ መባፅዮን እንዴት ተጉዘው እንደደረሱ ሳያውቁ ጭልጥ ያለ በረሃ ውስጥ ራሳቸውን አገኙ። ግራቀኙን ሲያዩ እስከ ዛሬ እንደዛ ያለ በአሰራር የተሰራ አይተውት የማያውቁት ሁለመናው በወርቅ ያጌጠ መዓዛው ልብን የሚሰውር ዙሪያው በሰማያዊና በምድራዊ መልአኮች የተከበበ ምድራዊ ገነት የሆነ ቤተ ክርስቲያን አዩ። እዚያ ያሉ ሁሉ ዓይናቸው ልባቸው ወደ ጽርሐ አርያም ሰቅለው ሁሉም በአንድ ቃል በአንድ ዜማ ወደ ፈጣሪያቸው ምስጋናን ያቀርባሉ። እማሆይ መባዓ ጽዮን የሚያዩት ነገር በሕልም ይሁን በእውን መለየት አቃታቸው። አባት እኛ እዛ አድርሰዋት። እሳቸውም ከነሱ ጋር ለምስጋና ተቀላቀሉ። ያ የመላእክት ምስጋናና ቅዳሴ እንዳበቃ ሁሉም እንደ ቅጠል ረግፈው አሜን ብሎ ወደ መሬት ሰግደው ቀና ሲሉ ያ ሁሉ ነገር ተሰወረ። እማሆይ መባፂዮን እንደገና ሌላ ዓለም ያሉ መሰላቸው። ግራቀኙን ዞር ዞር ብለው ሲያዩ ምድራዊ መልአክ የመሰሉ አባቶች እናቶች በየዋሻው እና በየዛፉ ስር አይነ ሕሊናቸውን ወደ ሰማይ ሰቅለው ለጸሎት ቆመው አይተው እየተደነቀች ሳለ አንድ አረጋዊ እዚህ በረሃ ሲኖሩ ዘጠና ዓመት የሆናቸው ወደ እሷ መጥተው ቀኝ እጇን ይዘው እጃይዞ ሽግር አይግባሽ ጌታ ወደዚህ የጠራሽና ይህንን ጸጋ የሰጠሽ እዚህ በረሃ ውስጥ ያለ ነውን ተሽ እንድትበረች ነውና አትፍሪ። ከአሁን በኋላ እየተዘዋወርሽ የአባቶችሽን የእናቶችን አኗኗር እይ። ጠይቀሻቸውም አመጣጣቸውን፣ አወጣጣቸውን ተረጂ ልጄ ጌታችን ፈቅዶልሻል ብለው ጸሌው በመስቀላቸው ድባብሰው እፍ ብለውባት ከእሷ ተሰወሩ። እማሆይ መባፂዮን ጸሎቷን፣ ልመኗዋን፣ ምኞቷን ሳይነቅ የቅዱሳኑን አኗኗር እንድታውቅ ወደዚህ ስላመጣት ከእንባ ጋር አመስግናው ሁሉን እየተዘዋወረች ለማየት ጸሎታቸውን፣ ቡራኪያቸውን ለመቀበል ጽናትና ድፍረትን አገኘች። እማሆይ ሰበነ ማርያም ከ15 ቀን በፊት እንጨት ሰብረው ጫካ ውስጥ አስቀምጠው ረስተው ሰንብተው ዛሬ አስታወሱትና ለማምጣት ገመዳቸውን ይዘው ጸሎታቸውን እያነበነቡ ወደ ጫካ ገቡ። እንጨቱ ጋር ደርሰው ሊጨማምሩበት ሌላ በመሰባበር ላይ እንዳሉ ድንገት አንድ የሚያሳዝን የዜማ ድምፅ ሰምተው ዞር ዞር ብለው ሲያዩ አንዲት እድሜዋ ከ16 የማይዘሉ ወጣት በጣም በተዳከመ አካሄድ አቅርቅራ ታዘግማለች። እማሆይ ደነገጡ። ይህቺ አንድ ፍሬ ልጅ እዚህ በረሃ ምን አመጣትስ? ወዴት ነው የምትሄደው? ይህንን ሁሉ በረሃ ከማን ጋር መጣች? ይህችን የመሰለች ቀንበጥ ይሄ ለጎበስ በስተጓዥ ቀኑን ሙሉ የሚያስኬደውን እሷ እንዴት ዘልቃው ነው እዚህ ሰዓት እዚህ መገኘቷ? ብለው እየተገረሙ መኖራቸውን ለማሳወቅ እህህ አሉ። አልሰማቻቸውም። አንድ እንጨት አነሱና በጉልበታቸው ቀሽ አርገው ሲሰብሩ ልጅቷ ደንገት ብላ ዞር ዞር ስትል አየቻቸውና ይበልጥ ደነገጠች። እሷ እዚህ በረሃ ላይ ሰው አገኛለሁ ብላ ፍጹም አልጠበቀችም ነበር። እማሆይ ወደ እሷ ሄደው እንደምንዋልሽ ልጄ፣ እዚህ በረሃ ላይ ምን ታደርጊያለሽ? ወደትስ ነው የምትሄጂው? ልጄ፣ ይህንንስ በረሃ ከማን ጋር ዘለቅሽው? አሉ በአንዱ ጥያቄ ላይ ሌላ እየደረቡ ልጅቷ በደከሙና በቦዘዙ አይኖቿ ተኩራ እያየቻቸው ትንፋሿን ሰብሰብ ባደረገች እና እና እናቴ ውሃ ውሃ አገኛለሁ? አለች በጥም የተቃጠለ ጉሮሯን በሌለ ምራቋ ለማርጠብ እየታገለች አሁን ነይ እዝች ጋ ምንጭ አለች፣ እቃ ባይገኝም በእጅሽ ትጎነጫለሽ ብለው ወደ ምንጭ ወሰዷት። ልጅቷ በርከክ ብላ እጇን ደቅና የሚበቃትን ያህል ጠጣችና እፎይ ተመስገን ብላ በጀርባዋ እዥዋ ብላ ምንጩ ዳር ካለው ለምለም ሳር ላይ ተኛች እና አይኖቹ አለ ትንሽ ደቂቃዎች ክድና አደረገቻቸው። እማሆይም መለስ እስኪልላት ዝም ብለው ታግሷት ቆይታ፣ ቀናለችና እናቴ በዛች በተጠራቀመችው ውሃ ሰውነቴን ልታጠብ እንዲያብረታኝ ብላ ጠየቀቻቸው። እሳቸውም ድካሙ ይውጣልሽ ብዬ እንጂ እያስብኩ ነበር ታጠቢ ልጅ አሉና እፍረት እንዳይሰማት ፊታቸውን መለስ አደረጉም። ተነስታ ለመታጠብና ልብሷን ለማውለቅ ይታገለች፣ ሰውነቷ ዝሏልና አቃታት። እናቴ እባክዎ ይርዱኝ ስትላቸው ፊታቸውን መለስ አድርገው ልጄ ታፍርኛለሽ ብዬ እንጂ ለአጥብሽ ፈልጌ ነበር ካልሽ ጥሩ ብለው የጓጎለ ሰውነቷን እሽ ታድርገው እያጥቧት፣ ወይ ጉድ ይህችን የመሰለች ለግላጋ ወጣት ምን ሆና ምን ቸግሯት? ማን ተጣልታ ይሆን እንዲህ ብቿን እዚህ በረሃ ላይ የምትንገላታው እንደው እናት አባቴ ኖራት ይሆን እያሉ በሀሳባቸው እየዋለሉ ሲያቅቧት ቆዩና ራሷንም ብትታጠበው ብለው በማሰብ ልጅሻሽንም ፍቺው እና ፀጉርሽንም ውሃ ይንካው አናትሽም ቀዝቀዝ ይላል አሉ ሳሙና ባይኖርም ውሃው ብቻ የአበላብ የራስ ሰውነቷን በረድ ያደርጋል ብለው በማሰብ ሻሿን ስትፈታ አገዟት አቧራ የጠገበው ሻሽ ሲፈታ ሐር የመሰለ ጸጉሯ ወርዶ ትከሿን አለበሰው። እማሆይ መደነቃቸው ጨምሮ፣ ወይ ጉድ ይህችን የመሰለች የጌታ ልጅ እዚህ በረሃምና መጣት አሉ በልባቸው። ልጅቷ ታጥባ ስትወጣ የአሁኑ ድካሟ ከላያ ወድቆ ብርታ ታገኘች። ከነጠላ ቀዳ የጠመጠመችው እግሯን እማሆይ ያስተዋሉት የመጠዝጠስ ስሜቱ ህመም ስለፈጠረባት ነው። አሁን መነካከት አያስፈልግም። ኋላ ቤት በሞቀው ሃርሶ! ይላቀቃል በይ ልጄ። ከ15 ቀን በፊት የሰበርኩትን እንጨት ዛሬ አስታወሰኝ የአንቺ ጌታ ነውና፣ ቀስ እያልሽ ሚሄድ ብለው በትር ቆርጠው ሰጧትና ቀስ እያሉ እያረፉ ቤት ደረሱም። እማ ሆይ ውሃ በጨዋ ሙቀው እግሯን ዘፍዝፈው በደም ተለውሶ እላዩዋ የደረቀውን ጨርቅ አላቀው ቁስሏን በሙራ ተኩሰውና ደልደል ያለ ሳር መኝታ አዘጋጅተውላት አረፋለች። እንቅልፏ የነቃችው ፀሐይ ከወጣች በኋላ ነበር እማሆይ ያሉት ገዳም ነው በጠዋቱ ተነስተው ወደ እመምኔቷ ሄደው ስለ ልጅቷ ነግሯቸዋል ከየት መጣች ማናት ብለው ጠየቁ እማሆይ ልጅቷን ያገኙበትን ሁኔታ ከመንገር በቀር ማንነቷንና ከየት እንደመጣች እንዳልጠየቋት ነገሩ እመምኔቷ ልጅቷን ይዘዋት እንዲመጡ ነግረው ሸኟቸው እማሆይ ሰበነ ቁርሷን ሰጥተዋት ከበላሽ በኋላ በመንገድ ብዛት የቀላና የነፈረቀ የውስጥ እግሯን በሐዘኔታ እየተመለከቱ። ልጄ፣ አሁን ድካሙ ወጥቶልሻል እስቲ ወደዚህ ምን እግር እንደጣለሽ ንገርኝ አሉ። ልጅቷን በነፍስ የደረሱላትን እናት በፍቅር ዓይን እያየቻቸው፣ እማሆይ፣ ተወልጄ ያደኩት ጎንደር ክፍለ ሀገር ነው። እናትና አባቴ የሞላቸው ሀብታሞች ናቸው። ከኔ ጋራ አራት ልጆች ወልደዋል። እኔ ሁለተኛ ልጃቸው ነኝ። ታዲያ በጣም በማንቀባረር ነው ያሳደጉን። በተለይ እናቴ ለእኔ የተለየ እንክብካቤ ታደርግልኛለች። አራታችንም ትምህርት ቤት ገብተናል። ከበስ ማአም ጀምረን ሁሉን የቤተ ክርስቲያን ትምህርት ቤት አንድ ምንኩሴ ተመድቦልን ተምረናል። በዘመናዊም ትምህርት እንደዛው ጎን ለጎን እንማራለን። ታዲያ ሁሌ በህልሜም አንዳንዴ በውኔም፣ የሆነ ነገር ድንገት ምጥት እያለ መኖሪያሽ ገዳም ነው፣ ውጪ ሂጂ ይለኝና ይሰወረኛል። እዛ በኋላ የሆነ ነገር ውስጤን ያምሰዋል። ብቻ እናቴ የምልበሉት ሁሉ ነገር ግራ የሚያጋባብኝ ሆነ። ግን ይህንን ነገር ለእናቴም ሆነ ለወንድምነቴ ወይ ለጓደኞቼ ትንፍሻ አላልኩም። በዚህ መሃል ስጡ እንዳሉልን የሚለው ከየአቅጣጫዊ ጎርፍ ጀምር ሽማግሌዎች በየቀኑ ቤታችን ይመላለሱ ጀምር። ቤተሰቦቼ አማርጠው ለእነሱ ለልጃቸው ለክብራችን ይመጥናል ላሉት እሻሉ ድግሱ ተጀመረ። አሁንም ያ ውጪ ወደ ገዳም ሂጅ የሚለውት ቦታ አላቆመም። ግራ ገባኝ። ወዴት ልሂድ? ስለ ገዳም ስለምንን አላውቅ። በዚህ ሁኔታ ውስጥ እያለው ሰርጉ ተቃረበ። ሁሉ ነገር ከፈቃዴ ከቁጥጥሬ ውጭ የሚሆነው እኔ ስለ ራሴ ማሰብ መወሰን ካልቻልኩም ሰው ለሰርጉ ጉብቂጥ ሲል ምንም አይሰማኝም። ብቻ በዚህ መሃል ሰርጉ ሰባት ቀን ሲቀረው ሌሊት ላይ ማን እንደከፈተላቸው ማን እንዳስገባቸው ሳላውቅ ታናሽህቴ ጋር ተኝቼ ሳለው አንድ መነኩስ የቀሰቀሱኝና ልብስሽን ልበሽና ተከተይኝ አሉኝ። እኔም ወዴት እንዴት ሳል ልክ ከሰው ተቀጣጥሮ ሲጠባበቅ እንደቆየ ብድግ ብዬ ለባብሼ ተከተልኳቸው። ከዛን ብዙ ከተጓዝም በኋላ ቆም አሉና፣ በይ ይህንን መንገድ ይዘሽ ሂጂ። መንገድ ላይ ምንም ክፉ አያገኝሽም። እኔም መጣ እያልኩ አይሻለው ሂጂ፣ መንገዱ የምትኖሪበት ገዳም ያደርስሻል ብለው ተለዩኝ። በቃ ረሃብ የለ ጥማት የለ። ይኸው ሶስት ቀን ሙሉ ተጉዤ እርሶን አገኘው። መንገድ ላይ ትንሽ እግሬ አስቸግሮኝ ነበር ነጥላይን ቀድጄ አስሬ እዚህ ደረስኩኝ አለቻቸውም። እማሆይ በጣም ተገረሙ። የፈጣሪን ስራና ጥሪውን አደነቁ። እውነት ነው፣ እሱ ራሱ መርቶና ጠብቆ እዚህ ያደረሳት እንጂ እንኳን ይቺ አንድ ፍሬ ልጅ ቀርቶ ስንቱ ጀግና በዚህ በረሃ ሲያቋርጥ ደኑን ቁጥቋጦውን ተገና አድርጎ የመሸጉ ሽፍታማ አይደል ጉድ እያደረገ ከመንገድ ያስቀረው ከሽፍታንኳቢያ መልጥ ነብሮ፣ አንበሳው፣ ጅቡ በጠቅላላው አውሬው ያስቀረዋል። ይህችን ግን ከዚህ ሁሉ ጠብቆ ብቻ ሌት ተቀን ተጉዛ እዚያ ደረሳት። ተመስገን አንተ ድንቅ ፈጣሪ፣ ለማይመረመረው ድንቅ ስራ ተመስገን ብለው ፈጣሪን አመሰገኑና ወደ እመምኔቷ አብረው ሂደው ሁሉንም ነገረቻቸው። እመምኔቷም የፈጣሪን ስራ አድንቀው ማህበሩ በአንድነቱ እስኪቀበላት ድረስ እማሆይ ጋር ሆና ስለ ገዳሙና የምንና ህይወትን እንድታጠና ገዳሙንም ባላት አቅም እንድታገለግል ፈቀዱላትና ከዛሬ ጀምሮ መጠራሽ ስም መባፂዮን ይሁን ብለው ሸኟት። እማሆይ ሰበነ ማርያምና መባፂዮን ከዛን ቀን ጀምሮ ጸባይ ለጸባይ እየተስማሙ በጣም የሚዋድዱ እናትና ልጅ ሆኑ። መባፂዮን በጠቅላላው በገዳሙ ተወዳጅና ተመስጋኝ ሆነች። ትልቅ ትንሽ ሳትል ሁሉም በቅንነት ታገለግላለች። በገዳሙ በእድሜ ከሁሉም ትንሽ ስለሆነች ሁሉም የሚጠራው የሚልከው እሷኑ ነው። ከአገልግሎቷ ሌላ በጸሎትና በጾም በስግደት የበረታች ነች። ጸሎቷ ስግደቷ በእንባ ነው። ሌት ልክ እንደ ምሰሶ ተተክላ እጇን ዓይኗን ወደ ሰማይ ሰቅላ በጸሎት ታድራለች። እማሆይ ሰበነ የእሷን ተጋድሎ ንቃቷን ትጋቷን ሲያዩ ተመስገን ፈጣሪ፣ ይህችን የመሰለች ምድራዊ መልአክ፣ ልጅ አድርገህ ስለሰጠኸኝ እያሉ ፈጣሪያቸውን ዘወትር ያመሰግኑታል። እማሆይ ሰበነ በገዳሙ ውስጥ የተመሰከረላቸው ቅድስት ናቸው። ብዙ ጊዜ ከበረሃ የሚኖሩ ባህታውያን እየመጡ ይጎበኟቸዋል። እሳቸውም በአብይ ጾም ወደ እነሱ ወደ በረሃ ሂደው ስለ ገዳማቸው ስለ ዓለም ስለ መባጺውን አጥብቀው ይጸልያሉ። በረሃ ላሉት አባቶች እናቶች እንዲያጸናት እንዲያበረታት በጸሎት እንዲያስቧት ያሳስቡላታል። እማሆይ ሰበነ ማርያም ሁሌ ምኞታቸው እዛው እንደ አባቶቻቸው እንደ እናቶቻቸው በረሃ ወድቀው ለመኖር ነው። መቼም የሰውን መልካም ምኞቱን የሚፈጽም ፈጣሪ የልቦናቸውን ምሻት ፈጸመላቸው። እማሆይ ሰበነ ማርያም መባፂዮንን ገዳሙ በአንድነቱ ተቀብሎ በመለኮሰች በአመቷ ብዙ መክረዋትና መቁጠሪያ ዳዊታቸውን ሰጥተዋት በረሃ መሆናቸውን ለማንም እንዳትናገር አዘዋት በረሃ ካሉት ጋራ ተቀላቀሉ። እማሆይ መባፂዮን እማሆይ ሰበነ ከተለዩዋት በኋላ ሰውነቱ አልቆ አጥንቷ እስኪቀር ድረስ ትሩፋትን በማብዛት ተጋድሏን ቀጠለች። እማሆይ መባጽዮን የገዳምን ሕይወት ከጀመሩ አርባ ዓመት ሞላቸው። በዚህ ጊዜ ውስጥ በስጋ ድካም ሳይረቱ ተጋድሏቸውን ሳያቋርጡ ዕለት ተዕለት ትጋትን እየጨመሩና በትንሽ ትልቁ ዝቅ ብለው እየታዘዙ አንድ የምጸባያቸው ታዛዥነታቸው ሳይለወጥ በገዳሙ ዘንድ እንደተመሰገኑና ለትልቅ ትንሹ አርአያ እንደሆኑ ሲኖሩ በልባቸው ግን ሁሌ እንደ እናታቸው እንደማሆይ ሰበነ ማርያም ከሰው ተለይተው በረሃ መኖርን ይመኙ ነበር። አንዳንዴ ከበረሃ መጥተው መክረው አጽናንቷቸው ሲሄዱ ምን አለ ፈጣሪ ይህንን ህይወት እንድኖር ከፈቀድክልኝ እንደነሱ ብታደርገኝ ብለው በመንፈሳዊ ቅናት ልባቸው ይቃጠላል። ከዕለታት አንድ ቀን እማሆይ መባፂዮን ቤታቸው ጓዳ ውስጥ እማሆይ ሰበነ ማርያም ውስጡ ቆመው የሚጸልዩበት በቁመታቸው ልክ የተቆፈረና ዙሪያው ጦር የተተከለበት ጉድጓድ ውስጥ ሌሊት ቆመው እንባቸውን እንደ ጉርፍ እያዘሩ ሲጸልዩ ያኔ ከእናት ከአባታቸው ቤት አውጥቶ ወደዚያ ያመጣቸው ጉሳ አሁንም ኮሽታ ሳያሰሙ ፊታቸው ቆመ። እማሆይ ምትሃት መስሏቸው ደነገጡ። ወደ መሬት ለመውደቅ ተንገዳገዱ። እኛ አባት አይዞሽ ብለው ደግፈው ከጉርጓዳ ወጧቸው እና ልጄ ጌታ ጸሎትሽን ሰምቶ በረሃ ያሉ አባቶች እናቶች አኗኗራቸውን ታይ ዘንድ ወደ በረሃው እንዲወስድሽ ልኮይ ነውና የመጣው ተከታይን ብለው ይዘዋቸው ወደ በረሃ ወረዱ። እማሆይ መባፂዮን እንዴት ተጉዘው እንደደረሱ ሳያውቁ ጭልጥ ያለ በረሃ ውስጥ ራሳቸውን አገኙ። ግራቀኙን ሲያዩ እስከ ዛሬ እንደዛ ያለ አሰራር የተሰራ አይተውት የማያውቁት ሁለመናው በወርቅ ያጌጠ መዓዛው ልብን የሚሰውር ዙሪያው በሰማያዊና በምድራዊ መልአኮች የተከበበ ምድራዊ ገነት የሆነ ቤተክርስቲያን አዩ። እዚ ያሉ ሁሉ አይናቸው ልባቸው ወደ ጽራሪያም ሰቅለው ሁሉም በአንድ ቃል በአንድ ዜማ ወደ ፈጣሪያቸው ምስጋናን ያቀርባሉ። እማ ሆይ መባጽዮን የሚያዩት ነገር በህልም ይሁን በእውን መለየት አቃታቸው። እኛ አባት እዛ አድርሰዋት፣ እሳቸውም ከእነሱ ጋር ለምስጋና ተቀላቀሉ። ያ የመላእክት ምስጋናና ቅዳሴ እንዳበቃ ሁሉም እንደ ቅጠል ረግፈው አሜን ብሎ ወደ መሬት ሰግደው ቀና ሲሉ ያ ሁሉ ነገር ተሰወረ። እማሆይ መባ ጽዮን እንደገና ሌላ ዓለም ያሉ መሰላቸው ግራ ቀኙን ዞር ዞር ብለው ሲያዩ ምድራዊ መልአክ የመሰሉ አባቶች እናቶች በየዋሻውና በየዛፉ ስር አይነ ህሊናቸውን ወደ ሰማይ ሰቅለው ለጸሎት ቆመው አይተው እየተደነቀች ሳለ አንድ አረጋዊ እዚህ በረሃ ሲኖሩ ዘጠና ዓመት የሆናቸው ወደ እሷ መጥተው ቀኝ እጇን ይዘው አይዞሽ ግራ አይግባሽ ጌታ ወደዚህ የጠራሽና ይህንን ጸጋ የሰጠሽ እዚህ በረሃ ውስጥ ያለ ነውን። ትንሽ እንድትበረች ነውና አትፍሪ። ከአሁን በኋላ እየተዘዋወርሽ የአባቶችሽን የእናቶችን አኗኗር እይ። ጠይቀሻቸውም አመጣጣቸውን፣ አወጣጣቸውን ተረጂ ልጄ ጌታችን ፈቅዶልሻል ብለው ጸሌው መስቀላቸው ድባብሰው እፍ ብለውባት ከእሷ ተሰወሩ እማሆይ መባፂዋን ጸሎቷን፣ ልመኗዋን፣ ምኞቷን ሳይነቅ የቅዱሳኑን አኗኗር እንድታውቅ ወደዚህ ስላመጣት ከእንባ ጋር አመስግናው። ሁሉን እየተዘዋወረች ለማየት ጸሎታቸውን፣ ቡራኬያቸውን ለመቀበል ጽናትና ድፍረትን አገኘች። እማሆይ እጹብ ድንቅ ያንተ ሥራ ስንቱይን ነገር ስንት ይወራ እያሉ የፈጣሪን ሥራ እያደነቁ ወደፊት ተራመዱ። ጥቂት እንደተጓዙ እስከ ጡታቸው ድረስ መሬት ውስጥ ተቀብረው ሁለት እጃቸውን መሬት ላይ ዘርግተው፣ ፀጉራቸው ትከሻቸውና መሬቱን አልብሶት ሰው መሆናቸውን የሚያስታውቀው እንደ ፀሐይ በሚያበራ ፊታቸው ብቻ ነው። ዓይናቸውን ሲገልጹ ልክ እንደ ኮከብ ያበራል። የፊታቸው ጸዳልና ቅላት ጮማ ቅቤ የሚመገብ ሰውን ያስንቃል። የፊታቸው ወዝ ማሀረብ ያርሳል። እማ ሆይ ይህንን ሁሉ ተመልክተው፣ አቤት ፈጣሪ በዓለም ላይ ከፈጠርከው ፍጥረት ሁሉ ለይተ እዚህ በረሃ ላሉት ብቻ ነው እንዴ ግርማ ሞገሱን፣ የብርሃን ጸዳሉን፣ ብሩህ ገጽን፣ ፍቅርን፣ ንጹህ ልብን፣ ትህትናን የሰጥኸው እዚህ ጭልጥ ያለ በረሃ ውስጥ እየኖሩ በምቾት ከሚኖሩ የበለጠ እንደ ፀሐይ የሚያበራ ፊትና የሚያንፀባርቅ የሚያንጸባርቅ ጽዳል ወይ ያንተ ስራ እያሉ ፈዘው እንደቆሙ እኛ አባት በግራና በቀኝ እንደ ስጋ መስቀያ ሜንጦ ያቆሙትን እንጨት እጃቸውን አንስቶ የያዙትና ከጉድጓድ ወጡ። ሰውነታቸው አልቆ ቆዳና ጥንት ብቻ ነው የቀረው። ሽው የሚል ንፋስ ይዘዋቸው የሚሄድ ይመስላል። ለእርቃናቸው መሸፈኛ የለበሱት ከበቅ ፀጉር የተሰራ አልቆና ሳስቶ ለስሙ ነው ላያቸው ላይ አለው። እንደዛ አጥንታቸው ብቻ ቀርቶ ያላቸው ጥንካሬና ወዘና ያስገርማል። እኚህ አባት የግብጽ ተወላጅ ናቸው። ወደ ኢትዮጵያ ጸጋ እግዚአብሔር መርቶ ያመጣቸው ከ36 ዓመታት በፊት ነው። ይህንን ያህል ዓመት በዚህ ሁኔታ በዚህ በረሃ እየኖሩ ነው። ማሆይ መላ አካላቸውና ጥንካሬያቸው አስገርሟቸው ይበልጥ አፍጠው ይመለከቷቸው ጀመር። እኛ አባት አባ ጴጥሮስ ይባላሉ። ወደ እማሆይ ቀረብ ብለው እናቴ አይዞት፣ አይፍሩ። ጌታችን በበረሃ ያሉትን እንዲጎበኙ እንደፈቀድሎት አውቃለሁና ይምጡ፣ ይከተሉኝ ብለው ወደፊት ተራመዱ። እማሆይም ቃል ሳይተነፍሱ ተከተሏቸው። አባ ጴጥሮስ አንድ አካባቢ ሲደርሱ አንድ የጭራሮ በር ከፈቱና ወደ ውስጥ ዘልቀው እማሆይንም አስገቧቸው። እማሆይ ጭራሽ ግራ ተጋቡ። ወደ ሰማይ ወደ መንግስት ሰማያት የወጡ መሰላቸው። የገቡበት ዋሻ ውስጡ ነፍስና ስጋን በሚያለመልም መዓዛ ታውዷል። አትክልቱ፣ አበባው በውስጡ ያሉ ለምለም ሳር እና ከዚህ በፊት አይተዋቸው የማያውቁ የሚያማምሩ ዋፋት ለአይን የሚማርኩ የአበባ ዝሮችና ልዩ ልዩ ፍሬ ያላቸው ዛፎች ብቻ በዚህ ምድር ላይ ይህንን የመሰለ ማራኪ ቦታ አለ ብሎ ለማሰብ ፍጹም ያዳግታል። በዚህን አይነት እንጨት ወይም ድንጋይ የተሰራ ተብሎ ሊገለጽ የማይቻል ቤተክርስቲያን አለ የሚያንጸባርቅ ክንፍ ያላቸው በቤተ ክርስቲያኑ ዙሪያና በመላው ግቢው ወዲህ ወዲያ እያሉ ሲከንፉ ብርሃናቸው ቦታውን ከፀሐይ የበለጠ ብርሃን አጎናጽፎታል። በየአትክልቱ ስርና በቤተ ክርስቲያኑ ዙሪያና ውስጥ እንደ ምሰሶ ተተክለውና አይነ ልቦናቸውን ወደ ሰማይ ሰቅለው ነፍስና ስጋን በሚያለምልም ዝማሬ እንደ አንድ ቃል ተናጋሪ ሆነው ሲያዜሙ ሰማያዊ መልአኮች እንጂ ምድራዊ ሰዎች ናቸው ለማለት በእጅጉ ይቸግራል። እማሆይ ፍጹም በህይወት ኖረው በአይነ ስጋ የሚያዩ አልመሰላቸውም። አባ ጴጥሮስ በመስቀላቸው ነካ አድርገው እናት ያይዞት፣ ይህ የሚያዩት ሁሉ ህልም ሳይሆን እውን ነው። ጌታችን ለወዳጆቹ ከዚህም በላይ ያደርጋል። እነዚህ የምታያቸው አብዛኞቹ ከእስራኤል ከግብፅ፣ ከሩሲያና ከጀርመን ከልዩ ልዩ ገዳማት ተመርጦ የመጡ ናቸው። ኢትዮጵያ በዓለም ላይ ካሉ ሀገራት ሁሉ የተመረጠች ሀገር እግዚአብሔር ነች። በታሪክ በዕለቱ ይህችን ቅድስት ሀገር ሳይባርካት አይውልም። ከሀገራት ሁሉ የተመረጠች የቅዱሳን ሀገር እና የቅዱሳን ምንድር ነች። እንደ ኢትዮጵያ ቅዱሳን የሚፈልቁባት ሀገር በዚህ ምድር አይገኝም። ለዚህም ነው ሀገሪቷ በሰላም ውላ የምታድረው። ግን እኛ ይህ ሁሉ ኖሮን ኃጢአታችን ገደብ የለው ለፈጣሪ የማንመች መሆኑን ተያይዘነዋል። መቼስ ይቅርታና ምህረቱ ስላልተለየን እንጂ እንደ ስራችን ቢሆንማ ሀገራችን ጠፍታ ትቢያ ትሆን ነበር። ይህ የምታዩት ቦታ ጌታችን ለኢትዮጵያ ከሰጠው በረከት አንዱ ቦታ ብቻ ነው። በጣም ብዙ ብዙ የተቀደሰ በረሃ አለ። ኢትዮጵያ ገዳሞቿ፣ በረሃዎቿ፣ ጋራ ሸንተረሯ ሁሉ የቅዱሳን ቤት፣ ጥላ ከለላና መኖሪያ ቤታቸው ነው። እናቴ ታላላቅ ከተማዎች ኃጢያት የሚሰራባቸው የኃጢያት መናኸሪያዎች ይመስላሉ። ግን እዚህ ካሉ አብዛኞቹ ከነዛ ከተማ ተመርጠው የመጡ ናቸው። እዛውም ዓለሙን መስለው እዚህ በረሃ ካሉት የበለጠ በንጽህና በቅድስና የሚኖሩ ብዙ ቅዱሳን አሉ። ስለዚህ ይህች ሀገር አባት ልጆቹን ሲያጠፋ የሚቆነጥጠውን ያህል ጌታችንም በከሱ ፈቃድ ወጥተው ወደ ጥፋት የሄዱትን ትንሽ መከራና ቅጣት ቢያመጣም ኢትዮጵያን የከፋ መከራ አያገኛትም። እናቴ እነዚህ የምታያቸው ሁሉ ከየሀገሩ ወደዚች ቅድስት ሀገር የሰበሰበ ጌታ የእነዚህን ጸሎትና ልመና የታድርጎ ነው ጥላከል ላይ የሆነችውን ሀገር ክፉ የሚያገኛታሉና፣ እማሆይን ይዘው ወደ ውስጥ ዘለቁ። ሁሉን እያዛዛሩ አሳያቸው። እማሆይ በሚያዩት በሚሰሙት ነገር ከመገረም ከመደነቅ የእግዚአብሔርን ስራ እጹብ ድንቅ ከማለት በቀር ቃል መተንፈስ አልቻሉም። ከሰርቅ ጸሎት በኋላ ከወተት የነጡ ርግቦች በአፋቸው የተለያዩ ቅጠሎችና ፍሬዎችን ይዘው እየበረሩ ወጡ። እማሆይ በአድናቆት ሲመለከቱ ቆዩና፣ አባቴ እነዚህ እርግቦች ወዴትን የሚሄዱት አሉ። በፍርሃት አቀርቅረው አባ ጴጥሮስ እነዚህ እርግቦች በበረሃ ውስጥ ላሉ ቅዱሳን ምግብ አመላላሾች ናቸው። ስለዚህ ጌታችን እንዳዘዛቸው ለታዘዘለት ያደርሳሉ፣ አሉም በቀን በቀን ያደርሱላችኋል ወይ አሉማ ሆይ እንዳቀረቀሩ። እሱ ፈጣሪ እንዳዘዛቸውና እንደታዘዘለት በቀን በቀንም የሚሰጣቸው አሉ፣ በሶስት ቀን በሳምንት በኦርማንዴ የሚሰጣቸው አሉ። እሱን የሚያውቀው እሱ ብቻ ነው አሉ አባ ጴጥሮስ እነዚህስ ነጫጭ ነብርና አንበሳ ስራቸው ምንድን ነው? ሰውስ አይተናኮሉም? አሉማ ሆይ አይናቴ እዚህ በረሃ ውስጥ የሚተናኮል ምንም ነገር የለም፣ ሁሉ ሰላማዊ ነው። እነዛ የምታዩዋቸው እባቦች እንኳ ከድመት ይልቅ ገሮች ናቸው። እነዚህ አንበሶችና ነብሮችም አገልግሎታቸው ውሃ ቀድተው ለደካማ ያቀርባሉ። ፈጣሪ ወደ እነሱ በክብር የጠራው በሞሲል ላይ መቃብር በመቆፈርና የቅዱሱን አስክሬን ተሸክሞ መቃብሩ ላይ በማድረስና በመቅበር እንዲሁም ቅዱሳን ከአንዱ ወደ አንዱ ለተልእኮ ሲሄዱ አብሮ በመሄድና መንገድ በመምራት ያገለግላሉ ልክ እንደ ቤት እንስሳ ማለት ነው አሉ ማሆይ አድናቆታቸው ከአቅም በላይ ሆኖባቸው አባቴ ቅዱሳኑ ወዴት ይሄዳሉ አሉ ፈጣሪ ወዳዘዛቸው ሁሉ ይሰማራሉ አንዳንዴ ከተማን ለመባረክና መልእክት ለማድረስ ተመርጠው ይላካሉ ለምሳሌ ከጳጉሜ አንድ ጀምሮ እስከ መስከረም ሁለት ድረስ ይህ የምታዩ ቅዱስ ሁሉ በከተማውና በየሀገሩ ዳር እስከዳር ተልኮ ሀገሪቱን ዳር እስከዳር ባርኮና ቀድሶ ወደ በዓቱ ይመለሳል። ታዲያ ይህንን ሲያደርጉ የተፈቀደለትና የተመረጠ ካልሆነ በቀር ማንም አያያቸው። ዋናው ከተማ ገብተው ጉራንጉሩን ሁሉ ባርከውና ቀድሰው ቤተመንግስቱን ባርከውና ቀድሰው ይወጣሉ። እነዚህ የምታዩቸው አንበሶችና ነብሮች እነዛም ልዩ ልዩ አዋፋት ሳይቀሩ ከእያንዳንዱ ጋር አብረው ወጥተው ይመለሳሉ። እናቴ ፈጣሪ የኢትዮጵያ ምድር እንዲህ በደጋጎች ላይ አድሮ ይባርካታል አሉ። ፊታቸው በደስታ ጸዳል እያበራ እማሆይ እምባቸው እንባቸው ያለ ፈቃዳቸው እየተንዠቀዠቀ ካቀረቀሩበት ቀና አሉና አባቴ፣ መቼም የኢትዮጵያ ሀገር ሰፊ ነው፣ ዳር እስከ ዳር ሄደው ባርከው ቀድሰው የሚመለሱት በምንድን ነው? ምን መጓጓዣ ያገኛሉ? አሏቸው ነገር ሁሉ ከአቅማቸው በላይ ሆኖ ስለረገገባቸው አይ እናቴ፣ ለእግዚአብሔር አየሩ፣ ነፋሱ፣ ደመና ሁሉ ገንዘቡ ነው። ስለዚህ እሱ በፈቀደው ሁኔታ አድርሶ ይመልሳቸዋል። ይህ የእሱ ረቂቅ ምስጢሩ ነው። ማን ሊያውቀው ሊመረምረው ይችላል? አሉ በትህትና። እማሆይ በገነት ውስጥ ያሉ አባም የገነት አስጎብኚ መልአክ መስሏቸው ፍጹም በዚች ምድር ላይ እውነት በመሬት ላይ የሚራምዱ የሚቆሙ አልመሰላቸውም። ጸጥታው ሰላሙ ነፍስና ስጋን የሚያለመልመው ከሽቶ ሰባት እጥፍ የሚሸተው መዓዛ አንዲት የደረቀች ቅጠል ወድቃ የማይታይበት ጻዕዳ ቦታ የመልአክ ዝማሬ የሞላበት በምድራዊ መልአኮች የተከበበ ገነት ይሄ ነው። አዎ የበረሃው ገነት። ለካ ማር ይስሐቅ እውነት ብሏል። እንዲህ በረሃ መመልከት ብቻ ማንኛውንም በነፍሳችን ውስጥ ያሉ ዓለማዊ ሀሳቦችና ምኞቶችን ይገድላል፣ ይበልጡንም ወደ እግዚአብሔር የምንናፍቅ ወደ እርሱም የምንመኝ ከእርሱም ጋር አንድ እንሆን ዘንድ የሚያደርግ ነው ብሏል። እውነቱን ነው። የበረሃ ገነት ከፈጣሪ ጋር ብቻ የሚኖርበት አይን ወዲህ ወዲያ ብሎ ልብ ያንን ያንን የማያስስበት በቃ ከፈጣሪ ጋር ብቻ መኖር እሱም ብቻ ማየትና ማሰብ። አቤት መመረጥ! አቤት እድል በዚች ገነት በረሃ ለመኖር የታደላችሁ እናቶች አባቶቼ እንዴት የተባረካችሁ ናችሁ። እናንተ ምድራዊ መላኮች ሁላችሁም የተወለዳችሁባት ቀን ምንኛ የተባረከች የተቀደሰች ነች፣ አሉ እማሆይ፣ ከአይናቸው የሚወርደውን እንባ ሳይቋረጥ እማሆይ ይህንና ሌላም ብዙ ሚስጥራትን የብርሃን ኗኗርን ሲያዩ ሶስት ቀን ከሰነበቱ በኋላ እዛ ካሉ አባቶች እናቶች ጸሎትና ቡራኬ ተቀብለው ከአባ ጴጥሮስ ጋር በመጡበት ሁኔታ ተመለሱም። አባ ጴጥሮስ በአስ ሲደርሱ፣ እማሆይ እግራቸው ስር ተደፍተው አባቴ አጥብቀው ይጸልዩልኝ። እኔ ኃጢአተኛ ልጆ እንደዛ ተላላኪ የተቀደሱ እርግቦች፣ ነገሮች፣ አንበሶች እኩል ሳይሆን ከነሱ ዝቅ ብዬ የዚህ እዚህ በረሃ ውስጥ እንድኖር ወደ ፈጣሪ ያሳስቡልኝ አባቴ። ለሱ የማይቻል የለምና ፈቃዱ እንዲሆን ለምኑልኝ። ለምኑልኛሉ የአባ ንግር በንባ እያጠቡ አባ ጴጥሮስም እያነቡ ከእግራቸው ላይ አነሷቸውና፣ እናቴ እርሱ ጸጋኮ ከሁላችን ይልቃል። እኔ በዚህ በረሃ 36 ዓመት ስኖር ጌታችን ፈቅዶልኝ ከበረከታቸው ልካፈል ያልቻልኳቸውን አባቶችና እናቶች እርሱ ፈቃዱ ሆኖለት አነጋግረዋቸዋል። በረከታቸውን ጸሎታቸውን ተቀብለዋል። ወደፊትም ያልደረሱበትን ደርሰው የበለጠውን በረከት ያገኛሉ። ስለዚህ ለእኔ የእርሱ ጸሎትና በረከት ያስፈልገኛል። እናቴ ወደፊት እሱ በፈቀደለትና ባደረሶት ቦታ ደርሰው ፈቃዱ ሲሆን መኖሪያው እዚሁ በረሃ ነውና ደስ ይበሉ። እኔንም ሀጥፍ ወንድሞትን ሞተን በጸሎቱ አስቡኝ አደራ እናቴ ብለው ጸሎት አድርሰው ሸኟቸው። እማሆይ ባዩት፣ በሰሙት በጠቅላላው በሁሉ ነገር እየተደነቁ ወደፊት ሲራመዱ አንዲት አጋዘን በፊት ለፊታቸው ስትሄዳዩና፣ ተከተሏት አጋዘኗ ቆም እያለች እማሆይን ወደኋላ እያየቻቸውና ተከተሉኝ እንደማለት ምልክት እየሰጠቻቸው ጥቂት ከተጓዘች በኋላ እማሆይን ዞር ዞር ብላ አይታ ከአንድ ዋሻ ውስጥ ጥልቅ ቃለች። እማሆይ ቆመው ወደ ገባችበት ይመለከቱ ጀመር። አጋዘኗ ገብታ ትንሽ ቆየት ብላ ወጣችና እማሆይን ነይ ጊቢ እንደማለት በሩ ላይ ቆማ አየቻቸው። እማሆይ ፈጠን ብለው ወደ እሷ መሩ። በሩ ላይ ሲደርሱ እሷ ቀድማ ገባች። ተከተሏት ጥቂት ከተራመዱ በኋላ ሶስት አረጋውያን እናቶች ጋር ስትደርስ በርክክ ብላ እንደ መስገድ ሰላምታ ሰጠቻቸውና እማሆይ ፈቀቅ ብላ ቦታውን ለቀቀችላቸው። እማሆይ ድፍት ብለው የሶስቱንም እግር ከንባ ጋር እየሳሙ ሰላምታ ሰጧቸው። እነሱም አጸፋውን በትህትና ሰላምታ ከሰጧቸው በኋላ አስቀምጧቸውና፣ አንደኛዋ እናት ያችን አጋዘን ሊያልቡ አንድ ቅል ይዘው ቀርቧት፣ አጋዘኗ ምንም ሳትሰስት ወጥቷ አለግሳቸው ልክ እንደ ሰው ከአንገቷ ዘንበል ብላ ተሰናብታቸው ወጣች። ሶስቱም ተነሱና ጸሎት መጸለይ ጀመሩ። እማሆይም ሆይም ለጸሎት አብረው ቆሙ። በጸሎቱ ማሳረጊያ ላይ አንድ ልብሳቸው ከበረዶ የነፃ አረጋዊ አባት በእጃቸው የወርቅ መስቀል ይዘው የሚያስፈራ ግርማ ገቡና ጸሎተ ቡራኬ ሰጥተው ሁሉንም በያዙት መስቀል ባርከው ያንን የአጋዘን ወተት በመስቀሉ ጫፍ ንካስ ያደርጉት ትኩስ ዳቦ ሆነ። አንስተው ባርከው ቆርሰው ለሁሉም ካደሉ በኋላ በመጡበት አኳኋን ተመለሱ። እነዛ ሶስት እናቶች የተቀበሉትን ቡራኬ ይዘው ባሉበት ቁጭ ቁጭ አሉና መመገብ ጀመሩ። እማሆይም ከነሱ ጋር እንደነሱ ቁጭ ብለው በጸጥታ ይመገቡ ጀመር። የህብስቱ ጣፋጭነት፣ ያጋዘኗ ሁኔታ፣ ወተቱ ዳቦ በመሆኑ ብቻ ሁሉ ነገር ግሩምና ድንቅ ሆኖባቸው በዝምታ ተመግቦ ሲያበቁ ተነስተው ይህንን ምግብ ባርኮ ቀድሶ የሰጣቸውን አምላክ አመስግነው ቁጭ ቁጭ አሉ። እማሆይ ግሩም ድንቅ ያንተ ስራ፣ እዚህ በረሃ ውስጥ እንዲኖሩ ያረክ ጌታ ምግባቸውን በድንቅ ታምራት ትሰጣቸዋለን እኔንም ሳይገባኝ ከቅዱሳኑ ማዕድ ተካፋይ ያረከኝ አባቴ አንተን ምን ብዬ ላመስግን እያሉ አይኖቻቸው መነኮሳቱ ላይ ልባቸውን ወደ ፈጣሪ ሰቅለው እያሉ፣ ከመነኮሳቱ ሁሉ በእድሜ የሚበልጡት እናት ወደ ማሆይ መልከት ብለው እናቴ፣ ፈጣሪ ባወቀው መንገድ እዚህ መካከላችን ተገኝቷል። እሱ ቸሮ አምላክ ሁላችንንም ከያለንበት ሰብስቦ እዚች የተቀደሰች ዋሻ ውስጥ በሸርነቱ እያኖረን ነው። እርስዎንም ወደኛ የላኮት የእኛ የኃጢአተኛ እህቶቹ ታሪክ ሰምተው በጸሎቶት እንድታስቡን ነው እና ታሪካችንን እየሰሙ ይጸልዩልናሉ እና ከሳቸው በእድሜ ወደሚያንሱት እማ ሆይ እየተመለከቱ ጂስቲ ፈጣሪ የሚያውቀውን ሁሉ ነገሪያቸው አሉ። ከሁለቱ ደግሞ አንደኛዋ በጣም ያንሳሉ። እማ ሆይ በትህትና ጎንበስ እያሉ እሽናቴ ብለው ታሪካቸውን ለማሆይ ይነግሩ ጀመር። ይቀጥላል። ምስጋናችን ለማሆይ እህተ ማርያም ይፍሩ ዘደብረ ወገግ ይድረስልን። ይህንን መርሃ ግብር ያሰናዳንላችሁ የበረሃው ሚስጢር ከሚለው ከሳቸው መጽሐፍ ላይ ነው። ለዛሬ አበቃን። ቸርን ሰንብት። እግዚአብሔር ኢትዮጵያንና ሕዝቦቿን አሁን ካሉበት መከራ፣ ስቃይ፣ ችግር ፍቅሩ በትህትናው በይቅርታ ያሻግርልን።